ያላችሁ ብሩታ እና ብርሽ እኔ ጋር የተገናኙት እና እስኪ ሙች በይኝ። አንቺ ቤት ነው የተገናኙት። አቤት ውሸት፣ አቤት ቅሌት። ዛሬም ውሸት፣ ዛሬም ውሸት ይዘሽ ትመጫልሽ። ምን አለበት ብታሻሽው? አብርሃምን እኮ አፈቅርሃለሁ ብላ የመጣችው ውሸት ነው ለድራማ ነው ያ ነገር የተጠቀመችው። የተገናኙትን ቦታጀራ ላይ ነው ብቲ ምን አለበት። ዛሬም ዛሬም ውሸት ታውቃላችሁ፣ ከመጀመሪያ ጀምሮ እስከ ዛሬ ድረስ የምትከታተሉኝ አብሪሽ እና ሩታ የተገናኙት እኔ ቤት ነው። እስኪ ሞች ባይኝ። ለማንኛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ጉድ እኮ ነው ዘንድሮ ጉድ እኮ ነው ቤተሰብ። ይሄ ነገር እኮ ለመሸፋፈን ለምን እንዳመጣችሁ በደንብ ይገባችኋል ብዬ አስባለሁ። ሰሞኑ ሩታ ለአብርሃም የፍቅር ጥያቄ አላቀረበችለትም አፈቅርሃለሁ ብለ የመጣችሁ ለካራክተር ነው ለድራማ ነው ብለን ስለተናገርን የሩታ ነፃነትን ይውጣ አብርሃምን ግልጹ ነው ነገር ይናገር ስላለን ያ ነገር ለመሸፋፈን እንግዲህ በሌላ ነገር አስታካ ዛሬ መጣለች ማለት ነው። እኛ ደግሞ አይደለም ብለን እ እ እ ነጩ እናወጣዋለን ማለት ነው። ያው ቅር ለሚላችሁ ቅራሬ ጠጡ፣ ለሚከፋችሁ ከፋይ ጫማ አድርጎ ምንም ማድረግ አይቻልም። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ላይክ ሳታደርጉ እንዳትወጡ በህግ አምላክ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻራሌ ቤተሰቦች ሰላም ብያለሁ። በያላችሁበት እያላችሁበት ሰላማችሁ አለ ህብዛሌ ላላፍ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ኮናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫም ቤተሰብ ነው። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶቼ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁ የኤልዱ ቪዲዮ ነው። እናንተ እኔ እኮ ጥሎብኝ ማለት ነው፣ ጥሎብኝ ውሸት ነገር መስማት አልወድም። ጥሎብኝ ማለት ነው። እኔ ልሙትላችሁ፣ እኔ ለምን እንደሆነ አላቅም። ውሸት ነገር ስሰማ ያንገሸንግሸኝ ይለኛል ያንገፈግፈኛል፣ ያንዘፈዝፈኛል፣ ብርድ ብርድ ይለኛል፣ ሙቀት ሙቀት በቃ ይፈራረቅብኛል አልኳችሁ እና ዛሬ እንግዲህ ጦል ጦል ስል ዩቱብ መጣችልኝ ከላይ ማለት ነው ግብት ስል ያው እንደ ጥሩ ያው እንደዚህ ችግር በመድረሱ በጣም እንዳዘነች አይነት ምናምን ተናገረችና ለእሱ በጣም እናመሰግናለን ማለት ነው። ሩታ እንክብካቤ ነው የሚያስፈልጋት በዚህን ሰዓት እንደዚህ አይነት ነገር አያስፈልግም፣ ላልሹ በጣም እናመሰግናለን ለዚህ አዎ፣ ስለተረዳሻት ማለት ነው። ነገር ግን ደግሞ ዛሬም ለሌላ ውሸት ይዘሽ በመምጣትሽ እውነቴን ነው እኔ ልሙትልሽ አናቴ አስራ ሁለት ቦታ ነው የተከፈለው ማለት ነው። ደምን ትዋሻለሽ ብዬ ስለማልጠብቅሽ እኛ ብዙ ነገርን ነጭ ነጯ ስለተናገረን ዛሬም ትደግሚዋለሽ ብለን አላሰብንም ነበር። ማለት ለራሴ አላሰብኩኝም ጭራሽ ከመጀመሪያ ጀምራችሁ እስከ መጨረሻው እስከ ዛሬ ድረስ የምትከታተሉን ኦዲንሶቻችን ሮታና አብርሽ እኔ ቤት ነው የተገናኞች የተገናኙት ብላ አረፈችው ማለት ነው። አንቺ ቤት በፍጹም አልተገናኙም አብርሽና ሩታ ማለት ነው። አንቺ ቤት እንደተገናኙ አድርጋችሁ ሶሻል ሚዲያ ላይ ወታችሁ የተናገራችሁት ድራማ ካራክተር እንጂ የእውነት አይደለም። አብርሽና ሩታ የተገናኙት ቦታጀራ ላይ ነው። ሲገናኙ ራሱ ብዙ ዩቲዩበሮች በነበሩበት ማለት ነው። ስማቸው መጥራት እችላለሁ ማለት ነው። ምንም የሚያግደኝ ነገር የለም ለጊዜው ግን ላልጠራ እችላለሁ። ጥሪ ካላችሁ በደንብ አድርጌ እጠራላችኋለሁ ኦዲንሶች ማለት ነው። አብርሸና ሩታ ለድራማ ሲገናኙ የነበሩ ዩቱበሮች ነበሩ ማለት ነው። ሲቀጥል የፍቅር ጥያቄ እንድትጠይቀው ያደረጋችሁት እናንተ ናችሁ። ምክንያቱም ካራክተር ነው ጽፋቸው የሰጣቸዋት ማለት ነው። ሩታ ካራክተሩ ተጠቅማ ነው አብርሽን አፈቅርሃለሁ ብላ የመጣችው ማለት ነው። የአዲስ አበባ ልጅ ነኝ የሚያለችው ካራክተር ነው። ታዲያ ይሄ ሁሉ ካራክተር ቤተሰቦቿ ወጥተው ከተናገሩ በኋላ እናቷ ተናግራለች፣ አባቷ ተናግረዋል፣ እህቶቿ ተናግረዋል። ታዲያ ዛሬ ምን ለመሆን ብለሽ ነው? ታውቃላችሁ፣ ከመጀመሪያ ጀምራችሁ እኛን የምትከታተሉ አብርሽና ሩታ የተገናኙት እኛ ቤት ነው። ምን ማለት ነው? አንቺ ቤት የተገናኙት ማለት ነው። ያው እንደ ስለለመድሽው ዛሬም ወንድሟ እንደዚ ያለ እናቷ በዚህ ወጣ በዚህ ገባች፣ አባቷ እንደዚ ያለ ብለሽ ድራማ ልሰሪባቸው ልትቀፊባቸው ነው። ቀፈላችሁባቸው እኮ እስከሚበቃችሁ ድረስ ማለት ነው። እንዲህ አይደብራችሁም? እንዲህ አንቺ እኮ ትልቅ ሴት ነች፣ ትልቅ ሰው ነች። እንዲህ ውሸት በአንቺ አያምርም። እንዴ ዛሬም ትደግሚዋለሽ? እንደው ምን አለበት ይቺን ምስኪን ልጅ ማለት ነው። አመት በሙሉ ስታስረግጧት የኖራችሁ ዓመት፣ ሁለት ዓመት ሊሞሉ አሁን ትንሽ ነው የቀረው ማለት ነው። ሁለት ዓመት በሙሉ ች ስትረገጥ፣ ያለ ስራዋ ስራ ሲሰጣት፣ አንቺ ባለጌ፣ አንቺ እንደዚህ አሳዳጊ በደልሽ፣ ወንድ ልጅ ለምነሽ የመጣሽ ለምነሽ ስለመጣሽ እኮ ነው ዛሬም የጣልሽ ተብላ ስትንቋሸሽ፣ ምን አለበት እሷ እኮ ለምን አልመጣችም? ያ ሁሉ ያደረግነው እኮ ለካራክተር ነው ብለሽ ብትናገሪ ወንድምሽ እንኳ ወጥቶ እንዲናገር ብታደርግ ምን አለበት? ሴት አይደለሽም እንዴ? ሴት እስከሆንሽ ድረስ እኮ ለሴት ልጅ ማዘን አለብሽ እኮ። እናንተ አይደብራችሁም እንዴ? የእውነት እኔ በጣም ነው የገረመኝ ማለት ነው ዛሬ እውነት በዋትሳፕ ልበላችሁ በቴሌግራም ልበላችሁ የማይመጣልኝ ቪዲዮ ቆርጦ ቆርጦ ቆርጦ የማይልክልኝ ሰው የለም ማለት ነው። እኔ እውነት ለመናገር እቺ ልጅ ሰብስክራይብም አላደረግኳትም አላደምጣትም ማለት ነው። በዛን ሰዓት ራሱ ብዙ ቪዲዮ ሰርችባታለሁ። እንዲህ አይደብራችሁ። የአክስትሽ ምን አክስትሽ፣ አክስትሽ አክስቷ አድርጋችሁ አርጋችሁ ስታመጧት የሩታ አክስት አምጥታችሁ የአዲስ አበባ ልጅ ናት። ቡታ ጀራ የሄደችው የእሱ ፍቅር ጥያቄ ልትጠይቀው ነው እያላችሁ ያ ሁሉ ነገር ዱበዳ ስታወርዱ ባህር ወጣ። ዛሬም ደግማችሁ እሱ ነገር ልሳሪ ተመጫልሽ እንዲሁ ምን አለበት? እሷ እኮ በዛን ሰዓት የአዲስ አበባ አይደለችም፣ የቡታ ጀራ ልጅ ናት። እኛ በዛን ሰት ካራክተር ነው የተጠቀምነው። ሰው እንደዚህ ብላችሁ አትስደቧት። ልጅቷ ጨዋ ናት። ጨዋ ወልዶ ጨዋ ያሳደጋት ናት። ከእሷም አልፋችሁ ቤተሰቦቿም አትስደቡ ብላችሁ ብትናገሩ ምን አለበት? ያልደረሰባት ነገር የለም፣ ያልተባለችው ነገር የለም። ይህ መባሏ መሰረቱ እኮ እናንተ ናችሁ። ሩታ እንድትሰደብ እንድትባል ያደረጋችኋት እኮ እናንተ ናችሁ። ዛሬ ነጭ ነጫ ነው የምነግርሽ ማለት ነው። ይሄ ነገር ባትደግሚው ደስ ይለኝ ነበረ። በዚህ ሰሞን የተፈጸመው ነገር ብቻ በዚህ ሰሞን በሩታ ላይ የሆነውን ነገር ተናግረሽ ብትወጪ ደስ ይለኝ ነበር። ነገር ግን ስለ ወንድምሽ ነገር ለመሸፋፈል ወይም ደግሞ የሆነው ነገር ከመጀመሪያ ጀምራ የመጣችው ለአብርሃም የሆነ ዋጋ ምናምን አዎ ለፍቅር ብዙ ዋጋ ከፍላለች ሩታ ማለት ነው። ብዙ ነገር ሆናለች ማለት ነው። እየተሰደበች ችላ፣ እስከዛሬ ድረስ መድረሷ ከወንድምሽ ጋር መዝለቋ ዋጋ እንደከፈለች ነውን የማውቀው ማለት ነው። ነገር ግን አዲስ አበባ ላይ ነው እኔ ቤት ነው የተገናኙት። የአንቺ መውሸት እኮ የከፋ ነበረ። ወንድሟ እንደዚህ ያለ ስቲው ለሙቤ ለአብርሃም እናቷ እንደዚህ ያለች አባቷ እንደዚህ ያለ ስቲ ብዙ ጊዜ ስትቀባጠሪ ድራማ ስሰሪባት የነበርሽው አንቺ ነሽ። ምንም ማድረግ አይቻልም። እኔ ዛሬ ነጭ ነጫ ነው የምናገረው፣ ምክንያቱም ስለተናገርሽ ማለት ነው። ስለተናገርሽ እንዲህ እናንተ ምንድን ነው ልውሸትም እኮ እንካለው እኛ በእናንተ የእውነቴን ነው ምላችሁ ተሸማቀቅን ተሸማቀቅን በእናንተ ውሸት ማለት ነው። በቃ ግልጹን አማርኛ ተናገሩ። ሩታ የቡታ ጀራ ልጅ ናት። አንቺ ቤት አልተገናኙ? አንቺ ቤት ላይ መጥተው ያ ሁሉ ካራክተር ነው የተጫወቱት ማለት ነው። የአንቺ ጎረቤት እንደሆነች አይነት ምናምን፣ አንቺ ጋር እንደምትቀርብ አይነት ምናምን ያደረጋችሁት ያ ሁሉ ድራማ ነው፣ ካራክተር ነው። እስኪ አሁንም ሴት ልጅ ነች። ሴት ልጅ እስከሆንሽ ድረስ እህትሽን ልታሳዝንሽ ይገባል። የሩታ ነፃነት፣ የሩታ ማንነት ብታወጪላት ምን አለበት? በዛን ሰዓት ያ ሁሉ ነገር የሆነው ለድራማ ነው ብቲ ማለት ነው። እኔ ጋ ነው የተገናኙት ወንድሜ በጣም ተጎድቶ ነበር። በጣም በጣም ነበር የተጎዳው ማለት ነው። ገመድ ይዞ እዛ የአረንጓዴ ገመድ ይዞ ጫቃ ጫቃ ሲሮት፣ እውነትሽን ነው፣ በጣም ነው የተጎዳው ወንድምሽ ማለት ነው። የምንም ጉዳት አልነበረ ምናቴ፣ ድራማ ነበር፣ ካራክተር ነበረ የምትጫወቱት ማለት ነው። በማን ነው የተጎዳው? ማንነው ሊጎዳው የቻለው ማለት ነው? ያ ሁሉ ድራማ ነበረ። ምንም አሰክሱ የምን መሰከስ ነው ማለት ነው። እውነታ ተነጋሩ ተናገሩ ማለት ነው። እኔ እውነታን እንድትናገሩ የሩታ ነፃነት እንዲወጣ እፈልጋለሁ። ሩታ በፍጹም የፍቅር ጥያቄ ጠይቃ የአዲስ አበባ ልጅ አልነበረችም ማለት ነው። የፍቅር ጥያቄም አልጠየቀችም። እውነታውን አሁንም አፍርጦ እሱን ለመሸፋፈል አትምጪ። አሁንም ማለት የመጣሽበት አመጣጡ በደንብ ይገባኛል ማለት ነው። እውነታውን አፍርጦ አውጡ ስለተባላችሁ ነው። እኔ የኮመንታተሮች ማሽቃበጥ ነው የእናንተው ነው ይገረመኝ። እናመሰግናለን፣ የልዱዬ ለማንኛውም ሰላማችኋል፣ አይሀብዛልኝ፣ ወዳችኋለሁ ባይ